ጌታ የተመሰገነ ይሁን። ሃሌሉያ እንደ እግዚአብሔር ያለ የለም። ሃሌሉያ፣ እስቲ እንደ እግዚአብሔር ያለ የለም። ሃሌሉያ። ያው እንግዲህ ባልሰማችሁም አሜን እንዳላችሁ ተስፋ አድርጋለሁ። እግዚአብሔር የተመሰገነ ይሁን። ጌታ ይባረክ። ዛሬ እግዚአብሔር አምላክ ልመናን ይሰማል በሚል ሀሳብ ጥቂት እንነጋገርና እንጸልያለን። ጌታ የተመሰገነ ይሁን። ጌታ ይባረክ። ለመነሻ በማቴዎስ ወንጌል ምዕራፍ ሰባት ላይ ያለውን ቃል አነባለሁ። ግን ቃሉን ከማንበብ በፊት እንጸልይ። ጌታ የተመሰገነ ይሁን። እግዚአብሔር አምላክ እንዲናገረን፣ በእውነት ለልባችን እንዲናገረን። እግዚአብሔር ለልባችን ሊናገረን ይገባናል። ጌታ ይመስገን። ከቃሉም እምነት ልናገኝ ይገባናል። ጌታ ይመስገን። ከቃሉም እምነት አግኝተን ህይወታችንን ሊጠቅመን ይገባል። ጌታ ይባረክ። እግዚአብሔር ይመስገን። እንጸልይ። አቤቱ ጌታ ሆይ እናመሰግንሃለን። ጌታ ሆይ አንተ በቅዱስ መንፈስ በመካከላችን ስላለን እናመሰግንሃለን። አቤቱ ጌታ እግዚአብሔር አምላክና አባት ሆይ በእውነት በዚህ ምሽት ስለምትናገረን አመሰግናለሁ። በዚህ ምሽት ጸሎታችን ስለምሰማ አመሰግናለሁ። በዚህ ምሽት ቃል ወደ እኛ ስለሚመጣ አመሰግንሃለሁ። አቤቱ ጌታ ሆይ እናመሰግንሃለን። ክብር ጌታዊ ላንተ እንሰጣለን። አቤቱ ጌታዊ በኢየሱስ መንፈስ በኃይል ስለሚገለጥ አመሰግንሃለሁ። በኃይል ጌታዊ ስለምሰራ አመሰግንሃለሁ። አቤቱ ጌታዊ መንፈስን በመስፈር አትሰጥም። አቤቱ ጌታዊ በናዝሬቱ ጌታ በኢየሱስም በጎነትና በመልካምነት በኢየሱስም ትገለጽ ዘንድ ጸልያለሁ። እናመሰግናለን በጌታ በኢየሱስም አሜን። ቃሉ የሚገኘው ማቴዎስ ወንጌል ምዕራፍ ሰባት ላይ ያለውን ቃል አነብና እንቀጥላለን። ጌታ የተመሰገነ ይሁን። ማቴዎስ ወንጌል ምዕራፍ ሰባት ከቁጥር ምዕራፍ ሰባት ከቁጥር ሰባት ላይ ያለው ቃል አነባለው። ለምኑ ይሰጣችሁማል፣ ፈልጉ ታገኙማላችሁ፣ መዝጊያውን አንኳኩ ይከፈትላችኋል። የሚለምን ሁሉ ይቀበላል፣ የሚፈልግ ያገኛል፣ መዝጊያውን ለሚያንኳኳ ይከፈትለታል። ጌታ ይመስገን። ምንድን ነው የሚለው እዚህ ጋር? ለምኑ ይሰጣችሁማል፣ ፈልጉ ታገኙማላችሁ፣ መዝጊያውን አንኳኩ፣ ይከፈትላችኋል። የሚለምን ሁሉ ምን ይላል? ይቀበላል። ጌታ ይመስገን። የሚለምን ሁሉ ምን ይላል? ይቀበላልና። የሚፈልግም ምን ያደርጋል? ያገኛል። ጌታ ይመስገን፣ ሃሌሉያ። ለዚህ ቃል ምናልባት አዲስ ላትሆኑ ትችላላችሁ፣ ግን በእውነት እንድናስተውል፣ በእውነት ልብ እንድንል ነው ዛሬ እግዚአብሔር አምላክ ደግሞ በዚህ ቃል ጌታ ይናገረን አምናለሁ። የመዝጊያውን ለሚያንኳኳምን ይላል ይከፈትለታል። ወይስ እናንተ ይከፈትለታል ይልና ይቀበላል የሚያንኳ የሚፈልግ ያገኛል መዝጊያውን ለሚያንኳኳ ይከፈትለታል። ወይስ እናንተ እናንተ ልጁ እንጀራ ቢለምነው ድንጋይ የሚሰጠው ከእናንተ ማን ነው? ዓሳ ቢለምን እባብ ይሰጠዋልን ይሰጠዋልን? እንኪያስ እናንተ ክፉዎች ስትሆኑ ለልጆቻችሁ መልካም ስጦታ መስጠት ካወቃችሁ የሰማይ ያለው አባታችሁ ለሚለምኑት እንዴት አብልጦ መልካምን ነገር አይሰጣቸውም ይላል ጌታ የተመሰገነ። ከእናንተ ልጁ ማንም ልጁ እንጀራ ሚለምን ድንጋይ የሚሰጥ ዓሣ ቢለምን ደግሞ እባብን የሚሰጥ የለም። እንዲሁ ደግሞ እናንተ ክፉዎች ስትሆኑ በተፈጥረታችን ክፉዎች ብንሆንም ነገር ግን እኛ ለልጆቻችን መልካም እኛ ማድረግ እኛ አባቶች ነን። እኛ እናቶች ነን። እኛ ወላጆች ነን። እኛ ወላጆች ለልጆቻችን መልካም ስጦታ ማድረግ ለሚለምኑ ልጆቻችን መልካም ስጦታ ማድረግ ካወቅን የሰማይ ያለው አባት ከእኛ ወላጅነት አይበልጥም እንዴ? ጌታ ይመስገን። እርሱ እውነተኛ አባት ነው። የዘላለም አባት ነው። ጌታ ይመስገን። እኛ ለልጆቻችን የምንራራ ከሆነ እንዴት የሰማይ አለው አባታችን ለእኛ አይራራንም አይራራልንም? ጌታ የተመሰገነ ይሁን። ይራራልናል። ጌታ ይመስገን። በችግራችን አይቶ ዝም አይለንም። ልመናችን አይቶ ችላ አይለም። እግዚአብሔር ልመናችን አይቶ ችላ አይለም። ጌታ ይባረክ ምን ይላል እዚህ ጋር የሚለምን ሁሉ ምን ይላል ይቀበላል የሚለምን ሁሉ እኔ የለው የሚለው የእግዚአብሔር ቃል ነው የሚለው የሚለምን ሁሉ ምን ይበል ይቀበላል የሚለምን ሁሉ ይቀበላልና የሚፈልግ ሁሉ ያገኛል ጌታ ይመስገን መዝጊያንም ለሚያንኳኳ ይከፈትለታል። የሚለምን አንዳንዱን ያለው አይ ሁሉ ይቀበላል ነው የሚለው። ጌታ የተመሰገን ይሁን እግዚአብሔር አምላክ ከላይ በረሳችን እንደተመለከት ነው ጸሎትን ይሰማል። ጌታ ይመስገን። እግዚአብሔር አምላክ ጸሎትን ይሰማል። እግዚአብሔር ጸሎት ልመናን ይሰማል። ጌታ ይባረክና ብዙ ጊዜ ሁለት ነገሮች ነው እንዳንጸል የሚያደርገን። አንደኛ እግዚአብሔር ለእኛ ለራስ ለእኛ ያደርጋል ብለን አናስብም አናምን። አንዳንድ ነገሮች ወደ እኛ ሲመጡ ወይ ይህን ነገር ይሰራልኝ ያደርግልኝን ብለህ እኛ ለራሳችን ለአንተ ለአንቺ፣ ለራሳችን እግዚአብሔር አምላክ ያደርጋል ብለን ብዙ ጊዜ አናስብም። እግዚአብሔር አምላክ ያደርግልናል። አንደኛ ያደርግልናል፣ በቃ ያድርግ፣ ይራራልናል፣ ይሰማናል። ጸሎታችን እግዚአብሔር አምላክ ይሰማናል። እግዚአብሔር አምላክ ጸሎትን ይሰማል። እግዚአብሔር ልመናን ይሰማል። በአንድ ስፍራ የሚጸልይ በኢሳያስ መጽሐፍ ላይ ነው ተከፋ አለ። በገዛ ክንዱ መድኃኒትን አዘጋጀ ይላል። እግዚአብሔርም ተገረመ፣ ተደነቀ። ወደ እርሱ የሚማልድ የሚጸልይ ጠፋ፣ የሚለምን የለም አለ። ወገኖች ሆይ በእውነት እምነት እንዲሆንልን በየትኛውም የህይወት ችግራችንን ወደ እርሱ እንድናመጣ የእርሱን ፊት ሳንታክት እንድንፈልግ ይህንን ቃል እዤ በዚህ ብሽት እዤ ነው የመጣሁት። ጌታ የተመሰገነ ይሁን። ጌታ ይባረክ። እና ሳይታክቱ እንዲጸልዩ በአንድ ስፍራ ነው ጌታ ኢየሱስ ክርስቶስ ሲናገር ስለ አንድ ጨካኝ ንጉስ ብሎ ለምሳሌ አምጥቶ፣ በኋላ ያ ጨካኝ ንጉስ አንዲት ሴት ከባለጋራ ይፍረድልኝ ብላ ደጋግማ ትለምን ነበረ እና በኋላ ግን እውነት ስለ እንትኗ እንኳን ስለባልፈርድ ምን ልፍርዳት ባልፈለግም፣ ነገር ግን ስለ ጨወቷ ልመልስላት። ስለዚህ ሳይታክቱ እንዲጸልዩ ተናገረ ይላል። በአንድ ስፍራ ነው ጌታ የተመሰገነ ይሆን። እግዚአብሔር አምላክ ጸሎትን ይሰማል። ልመናን ይሰማል። እግዚአብሔር አምላክ ጭወትን ይሰማል። ጌታ ይመስገን። በእምነት ከኛ የሚጠበቀው በእምነት በፍጹም እምነት እግዚአብሔር አምላክ አንደኛ አንደኛ ችግራ ጌታ እንደሚቻለው ማመን አለብን። በሁለተኛ ደግሞ ጌታ ለእኛ ሊያደርግ እንደሚችል ማመን ለእኛ አንደኛ እግዚአብሔር ማድረግ እንደሚቻለው ልናምን ይገባል። ሁለተኛ ደግሞ አንደኛ ለእኛም ሊሆንልን እንደምንችል ማሰብ አለብን። ጌታ ይመስገን። የእንጀራ ልጆቹ አይደለንም። ለእኛ እግዚአብሔር አምላክ ለእያንዳንዳችን፣ እያንዳንዳችን ልመና እግዚአብሔር አምላክ ሊሰማ እንደሚቻለው። ምክንያቱም አባት ነውና አባት ነውና፣ እኔ ልጆች አሉኝ ስለሚበሉትና ስለሚጠጡት ነገር አስባለሁ፣ ማለት አስባለሁ። ግን እስቲ እግዚአብሔር የሰማይ አባት እግዚአብሔር እንዴት ለኛ አያስብልንም? በዚህ እምነት ልንሞላ ይገባናል። ይህ እምነት ሊሞላ በቃ የእኛ ልናደርግ ይገባል። እግዚአብሔር አባታችን ከሆነ ይህን ልናስብ ይገባናል። ጌታ የሰማይ ያለው አባታችን እውነትም አባት ከሆነ ይህን በእንዲህ አይነት መልኩ ልናምን ይገባናል። ጌታ ይመስገን። የራሳችን አባት የእኛ አባት ጌታ ይመስገን። እኛ ክፉ እናንተ ክፉዎች ስትሆኑ ለልጆቻችሁ መልካም ነገር ማድረግ ካወቃችሁ፣ እንዴት በሰማይ ያለው አባት ከእኛ ጋር አንጻ አርጎ ነው እንትን ያለው። ጌታ ይመስገን። የሰማይ ያለው አባት እውነተኛ አባት ነው። እኔ ለልጆቼ የአደራ አባት እንደሆንኩ ነው ልምነግራቸውም፣ ምክንያቱም እውነተኛ አባት በሰማይ እንዳለ እናገራቸዋለሁ። ጌታ የተመሰገነ ይሁን። ጌታ ይባረክ። አሳድግ ተብዬ እንደተሰጠኝ ነው የምቆጥረው። ልጆቼ አባት አላቸው በሰማይ። ጌታ የተመሰገነ ይሁን። እውነተኛ አባት የሰማይ ያለው አባት ነው። ጌታ ይባረክ። እኔ ለእርሱ እንዳሳድግን በአደራ የተሰጡኝ ልጆች ናቸው ብዬ ነው ማስበው። ጌታ ይመስገን። እውነተኛ አባታችን በሰማይ ያለው ነው። ጌታ ይባረክ። ጸሎትን የሚሰማ ልመናን የሚያደምጥ የሚራራልን የሚያዝንልን በዛ አባት በሰማይ ያለን ጌታ ይመስገን። በእውነት ይህ እምነትና ድፍረት ሆኖ ሆኖ የእግዚአብሔርን አምላካችን የእግዚአብሔርን ፊት ልንፈልግ ይገባናል። የእግዚአብሔርን ፊት ልንሻ ይገባናል። ያው ብዙ ጊዜ አንደኛ አንመጣም። ምን እንሆናለን? እዚያው ዝም ብለን እንጨነቃለን፣ እንጨነቃለን። ሁለተኛም ደግሞ በሌላ መንገድ፣ በራሳችን መንገድ ለመፍታት እንታ ብዙ ነገሮችን አናመጣም። ወደፊት አናመጣም። አንጸልይም ወደ እግዚአብሔር በትንሹ በትልቁም ልናመጣ ይገባል። እግዚአብሔር አምላክ ጸሎትን ይሰማል። ይህም ያሳየው እምነታችንን ነው። በዚሁ መጽሐፍ ላይ ነው እዛው፣ ምዕራፍ ዘጠኝ ላይ አነብላችኋለሁ። በታንኳም ገብቶ ተሻገረና ወደ ገዛው አገሩ በመጣ ኖም በአልጋ ላይ የተኛ ሽባም ወደ እርሱ አመጡ ኢየሱስም እምነታቸውን አይቶ አይቶ እምነታቸውን አየ ጌታ ሽባውን መፈወስ ይቻለዋል ብለው አመጡ እምነታቸውን አይቶ ሽባውን አንተ ልጅ ኃጢአት ተሰሪው ላይ ብለዋል በኋላ ከፈሪሳውያን ጋር የገቡትን ዲስፑት እንመለከታለን እንግዲህ እሱን አይደለም ዋናው ሀሳቤ ነገር ግን እምነታቸውን አይቶሩ ጌታ ይመስገን ሽባውን ጌታ ኢየሱስ ክርስቶስ ነፈወስ ይቻለዋል ጌታ የተባረከው ይቻለዋል ብሎ እምነታቸውን አየ። ጌታ ይመስገን። ከዛ በላ ምንድን ያለው አጢአት ተሰሪ ይላላለው። በኋላ ግን ፈሪሳውያኑ ደግሞ አይ አጢአት ማስተሻ የሚቻለው የሰማ ያለው እግዚአብሔር ብቻ ነው አንተ እንዴት ነው በምድር ላይ ለሰው ልጅ ኃጢአትን ማስተር እንደተሰጠው አታውቀ እንድታውሙ ነው አለና። ግን ሽባውን ተነስተህ ሂድ ከማለት ኃጢአት ተሰራው ከማለት የትኛው ነው የሚቀለው ብሎ ጌታ ኢየሱስ ተናገረ። በኋላም ግን ሽባውን አልጋውን ይዞ እንዴት ተናገረው። ጌታ የተመሰገነ ይሁን። እግዚአብሔር ይባረክ። እግዚአብሔር አምላክ ጸሎትን ይሰማል። እግዚአብሔር አምላክ ልመናችንንም ሊሰማ ይወዳል። ጌታ ይበስከ ጌታ ይመስገን። እና አንደኛ እንዲቻለው አምነ ልንመጣ ይገባናል። ሁለተኛ ደግሞ የእኛን ጸሎት ጌታ ሊሰማ እንደሚወድ ደግሞ ማመን አለብን። አባታችን ነው ጌታ ይመስገን። አባታችን ነው። እዛው ምዕራፍ ስምንት ላይ ከተራራ በወረደ ጊዜ ህዝቡን ተከተሉት ለምጻሙ ቀርቦ ጌታ ሆይ ብትወድ ልታነፃኝ ትችላለን ብትወድስ ብሎ ጠየቀው፣ ትችላለህ እያለ ሰገደለት ይላል። እጁንም ዘርግቶ ዳሰሰውና እወዳለሁ ንጻ አለ። ጌታ ይመስገን። ጌታ እኛን ለእኛ በጎ ነገር ያድርግ ዘንድ ይወዳል። ጌታ ይመስገን። እወዳለሁ ንጻ አለ። ጌታ ይመስገን። ጌታ ይባረክ። እግዚአብሔር ይመስገን። እወዳለሁ ንጻ አለ። ስለዚህ ችግሮቻችን ወደ እርሱ ልናመጣ ይገባናል። አንደኛ ፍቃደኛ ነው ችግሮቻችን ሊፈታ፣ በሁለተኛ ደግሞ ይችላል። ጌታ ይመስገን። እነዚህ ሁለት ነገሮች ናቸው የሚይዙ፣ ፍቃደኛ ወይ ላይ ወይ ጌታ ይህን ላይሰማ ይችል አይሰማል ጸሎትን ወይም ደግሞ ይቻለዋል ለእግዚአብሔር ይህን ባመጣ አይቻለዋል። እግዚአብሔር የተመሰገነ ይሁን። እነዚህ ሁለት ነገሮች ናቸው የሚይዙ እየተጨነቀን እንቀመጣለን። የእግዚአብሔር ቃል በአንድ ስፍራ ጴጥሮስ ለመልእክት ላይ የሚያስጨንቃችሁን ሁሉ በእርሱ ላይ ምን በለው? ጣሉ ይላል። እርሱ ስለ እናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉ ይላል ጌታ አትጨነቁ፣ ይላል የሚያስጨንቃችሁ ሁሉ cast your care on him ጣሉ። ጌታ ይመስገን። አትጨነቁ ነው የሚያስጨንቃችሁ ሁሉ እርሱ ስለ እናንተ ምን ይልና ያስባልና። ቆይ ላውጣው ቦታውን ስፍራ። ምክንያቱም ጭንቀት በራሱ ችግር አለው ወገኖቹ። በመንፈሳዊ ህይወታችን፣ በኑሮአችን ጭንቀት ጠላት ዲያብሎስ አብዛኛውን ጊዜ በጭንቀት ነው ጠልፎ የሚጥለን። ጌታ ሁሉ ጊዜ በጌታ ደስ በላችሁ እግዚአብሔር ቃል ሲለን እንደው ዝም ብሎ እንጆይ ብቻ እንድናደርግ ሳይሆን ኮንስኩዌንስ አሉ ደስ አለመሰኘት፣ ጠላት ዲያብሎስ፣ ጠላት ዲያብሎስ የሀዘን ሮሮ የጠላት ዲያብሎስ መግቢያ ቀዳዳ ነው፣ መሽሎኪያ ነው፣ ህይወታችንን ትራፕ ማድረጊያ ነው። አንደኛ ጴጥሮስ ምዕራፍ አምስት ከቁጥር አራት ስድስት ላይ እንግዲህ በጊዜው ከፍ እንዲያደርጋችሁ ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ፤ እርሱ ስለ እናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት። እርሱ ስለናንተ እናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉ። ጌታ የተመሰገነ። እንዴት ያለ እረፍት ነው። ጌታ የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት። ጌታ ይባረክ። ጌታ እኔ አንዴ በጣም የሚያስጨንቀኝ ነገር ገጥሞኝ ነበርና ጌታ ሆይ በቃ አደራውን አንተ ወሰዳለሁ በቃ አለቀ። እንደዚህ እንዲህ እንዲ ከመሰለ የበለጠ እረፍት የለም። በቃ ጌታ አደራ አንተ አደራ በቃ አደራውን አንተ ወሰድ በቃ እኔ አልችልም ትቻለሁ ጌታ አደራ አደራ ጌታ ሆይ በቃን ውሰድ። እግዚአብሔር የተመሰገነ። የሚያስጨንቃችሁን ሁሉ በርሱ ላይ ምን በሉ፣ ጣሉ። የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉ። እኔ በህይወቴ ብዙ መጨነቅ አለኝ። ጌታ ይመስገን፣ ጌታ ይመስገን። በቃ ካስት ዮር ኬር ኦን ሂም ይላል። ዜና ቀጣሉ። የሚያስጨንቃችሁን ሁሉ በርሱ ላይ ምን በሉ፣ ጣሉ እርሱ ለምን ለምን እንደምትሉት እርሱ ለእናንተ ያስባልና እርሱ ስለእናንተ ያስባልና እርሱ ስለእናንተ ያስባል ማለት ነው። እርሱ ስለእናንተ ያስባልና ያስባል፣ ኬር ያደርጋል። ቢካስ ሂ ኬርስ ፎ ዩ ነው የሚለው በእንግሊዝኛው። ጌታ ይመስገን። ያደርጋል፣ ያስባል። ስለሚያስብላችሁ ለምን ትሸከማላችሁ? ለምን ትሸከማላችሁ? ለምንስ ትቆዝማላችሁ? የሚያስጨንቃችሁ በእርሱ ላይ ጣሉት እና በመጠን ኑሩ፣ ንቁ፣ ባላጋራችሁ ዲያብሎስ የሚወጣውን ፈልጎ እንደሚያገሳ አንበሳ በዙሪያችሁም ይላል ይዞራል ነው። ያማ ይህን ወንድማችን ጴጥሮስ ሐዋርያ ጴጥሮስ ይህን ሲያካፈለን በዙሪያችሁ ምን ይላል? ዲያብሎስ ያደባል፣ ፍርስትሬት አድርጎ ተስፋ ቆርጦ የሚወድቆን ሏጥ ሊያደርግ ንቁ ይላል። ይሄ ቃል ተያያዥነት አለው። ብዙ ሰው ወደኋላ ባክስላይድ የሚያደርገው በጭንቀት ነው። ወደኋላ ባክስላይድ የሚያደርገው በቃ በተለያየ በቃ ማንም የሚደርስልኝ የለም ከጎነ የሚቆም የለም፣ ማንም እንትን የሚለኝ የለም፣ በቃ ለኔ የሚያስብልኝ። ይሄ የጠላት መግቢያ ዋነኛው ቀዳዳ ነው። እግዚአብሔር ያስብላል፣ እግዚአብሔር ይጨነቅላል፣ እግዚአብሔር ኬር ያርግላል። እግዚአብሔር አምላክ ስለአንተ ያስብላል። ይህን መልካም የሚስራሽ እነግራለሁ በዚህ ምሽት እግዚአብሔር ጸሎትን ይሰማል። እግዚአብሔር አምላክ ከጸሎትን ይሰማ ይቻለዋል። እግዚአብሔር ልመናል ይሰማ ይቻለዋል። ጌታ ይመስገን። ጌታ ይመስገን። በተለያየ የህይወት ጭንቀት ውስጥ፣ በተለያየ የህይወት ችግር ውስጥ፣ በተለያየ የህይወት ውጣ ውረድ ውስጥ ያላችሁ ዛሬ በዚህ ምሽት ችግራችሁን ችግራችሁን በጌታ ፊት አስቀምጦ፣ ሃሌሎያ፣ እግዚአብሔር ይባረክ። እግዚአብሔር ይባረግ። እግዚአብሔር አምላክ ጸሎትን ይሰማል። እግዚአብሔር አምላክ ልመናን ይሰማል። እግዚአብሔር አምላክ ጩኸትን ይሰማል። ሃሌሉያ ጌታ የተመሰገን ይሁን። ጌታ ይባረክ። እግዚአብሔር አምላክ ይራራልሃል፣ ያስባል። ጌታ ይመስገን። ኬር ያደርጋል። ጌታ ይባረክ። እግዚአብሔር ይመስገን። ስለዚህ ጸሎታችሁን ልመናችሁን ወደ እርሱ አቅርቡ። ጌታ ይመስገን። ልመናችሁን ጮታችሁን ወደ እርሱ አቅርቡ። ጌታ ይመስል፣ እግዚአብሔር አምላክ ይሰማል። አሁንም ጠይቃችሁ አለው የጸሎት ርዕስ ካላችሁ አሁንም ላይ በስክሪኑ ላይ ባለው ቁጥር በትክስት ወይም በድምፅ ላኩልን። አሁን በዚህ ሰዓት ላይ ከዚህ በኋላ እንጸልያለን፣ በጋራ እንጸልያለን። እኛም እንጸልያለን፣ እናንተም ትጸልያላችሁ፣ እየሰሙን ያሉ ወንድሞቻችሁና እህቶቻችሁም ይጸልያሉ። ጌታ በእያንዳንዳችሁ ርዕስ ላይ ጌታ ይመስገን። የተቀበልናቸው የተወሰኑ ርዕሶች አሉ፣ እንጸልያለን። ጌታ ይባረክ። ክብር ለማን ይሁን? ለእግዚአብሔር ይሁን።